ሰላም ሃያ ባይብ እንዴት ናችሁ? ሰላም እንዴት ናችሁ? እንግዲህ ዛሬ ጋነው በቃ ያያችሁ አይደለ? በጣም ነው የሚያምረው አንጂ ግን ይሄ

ባቄላም አላቸው እንግዲህ በሌም ብዩት እንግዲህ፣ ዛሬ ዘንድሮ የምንገኝ አሁን ገጠር ሂደን ነበር ስቴ ጋ እንግዲህ ው እንደምታዩት ነው። ባቄላም አለ፣ በቀጀም አለ፣ ሁሉም ነገር አለ። ይሄቸው ዛፎቹ በጣም ነው የሚያምረዋል። ውባይቼ እንደዚህ እያያችሁት ነው አይደለም? እያያችሁት ነው፣ በጣም ነው የሚያምረው። ይችው ዛፎቹ በጣም የሚያምረው እንግዲህ በጣም ተመልከቱት፣ ያምራል። እንግዲህ ሀባይብ እሳ እንግዲህ ተመልከቱት ባይ ብለን እናንተ የማሳየት ያክል ነው። እና በጣም በትንሹን ያሳየናችሁ ይቅርታ ብለናል። ያቸው ጭላዳ ያው እንግዲህ ተመልከቱት። ሄለና ጤና ስትታመሙ ይሆናችኋል። አባዮቼ ተመልከቱት። ሳቁም ይኸው በጣም የሚያምሩ ናቸው። ሁሉም ነገር ደስ ይላል። እንግዲህ ገጠርም ከመጣችሁ እንድታዩት ብለናል። ያቸው እዚ ጋር ላይ ታያችሁ ይችላል። ጎመን ተተክለዋል። ይኸው እንዲታያችሁ ለማቅረብ ነው። ያቸው ጎመኖቹ እንግዲህ በደንብ ይዋቸው፣ ደስ ይላል አይደለ? በጣም ነው የሚያምረው። ባቄላ ሲደርስ ደግሞ እየበላን እናሳያችኋለን። ያያችሁት ነው አደለ? በደንብ እንግዲህ እየረሳት አይደለ ታ ነው፣ ሶሪ ነው። እንግዲህ በጣም ተመልከቱ ታያችሁ እንደሆነ ሳር ነው የሚመስለኝና ይቅርታ ያው ይቅርታቸው ወጣ በጣም ነው የሚያምሩ ሀበይቦች እዚህ ከመጣችሁ እረኛ ቅርብ ከመጣችሁ ሳትጎበኙት እንዳትመጡ ብያለሁ አደራ አደራ ሀበይብ አደራ ብለናል አደራ ኢማና አደራ ብለናል ሳትጎበኙ እንዳትመለሱ ስትመጡ በፍቅር ነው የሚቀበሏችሁ፣ አይደለም በፍቅር ፍቅር ያለበት ነው። እና በፍቅር በአንድነት ነው የሚቀበሏችሁ። እንግዲህ እንደምታዩት ነው ሀበያዎቼ። አራት ደቂቃ ነው ገና ባ አራት ደቂቃ ነው ሀቢያዎቼ በደንብ ምንድን ያቸው ዱባዎችም አሉ። ያው በጣም አገዳማ በጣም ደስ የሚለው እንግዲህ ይቅርታ የልጆች ጫጫታት አለ። ሀባይቦቼ በጣም ነው የሚያምረው፣ አይደለም? አባይቦቼ በደንብዩት እያያችሁት ነው አይደለ? ደግሞ ደራ ሰባስተት ነው፣ ደራ ብለናል። እንግዲህ እዩት። በጣም ነው የሚያምረው። አምስት ደቂቃ ነው። አዎ። ወላ አምስት ነው ወላ አላቋረጥ ነው። እሺ፣ አይ ወቴ በጣም ያምረላ፣ ደስ ይላል። ያ ያና ያባን አለው በቆሎ በበዲ ባይበስልም እንግዲህ በቆሎ ማሻላህ ነው ብለናል። በጣም ነው የሚያምረው።